አሰላሙ ዓለይኩም ወረህመቱላ ወበረካቱ፣ ውድና የተከበሯችሁ የካዋል ዩትብ ተከታታዮች እንደምን አላችሁ? ኢንሻላህ ዛሬ የመጣን ነው በአዲስ ቪዲዮ ነው። እሱም ቁርአንን የሚያስቀራውን አፕሊኬሽን ነው የምናየው ማለት ነው። እንዴት እንደሆነ አጠቃቀሙ እናያለን። በስራ ብዛት ምክንያት መቅራት ላልተመቻችሁ ወይም ቁርአን መሐፈዝ ትፈልጋችሁ የሚያሰማችሁ ሰው ከሌለ የአፕሊኬሽን በጣም ጠቃሚ ነው ማለት ነው። እራሱ እዛ ላይ ያሰማናል መሐፈዝ የምንፈልገውን። ስህተታችንንም እዛው ላይ ያሳየናል ማለት ነው የተሳሳት ነውን ያሳየናል። እና እንዴት እንደሆነ አጠቃቀሙ በደንብ ተከታተሉኝ። አሁንም ማሳያቸው ይሆናል ማለት ነው። በመጀመሪያ ወደ ስልካችን እንገባና ፕሌይ ስቶርን ነው ማለት ነው የምንከፍተው። ፕሌይ ስቶርን እንከፍታለን ማለት ነው። አይፎን ከሆነ የምትጠቀሙት ደግሞ አፕ ስቶርም ማለት ነው። ፕሌይ ስቶርን እንከፍታለን በመጀመሪያ ። ከዛ ሰርች ባሩ ላይ እንደምታዩት እኔ በጻፍኩት መልኩ ተርቴል ብላችሁ አንድ ጊዜ ትጽፋላችሁ ማለት ነው። ከዛ ሰርች ስታደርጉት መጀመሪያ ላይ ይመጣላችኋል። ኢንስታል የሚለውን ትነኩታላችሁ ማለት ነው። ከዛ ስተሚወርድ እንጠብቃለን አፕሊኬሽን ነው ቲችን ኦፕን የምትለውን እንነካታን ማለት ነው። እዛ ወደ አፕሊኬሽኑ ወስድናል፣ ይከፍትልናል አፕሊኬሽኑን ከዛ ይችን ጌት ስታርትድ የሚለውን አንድ ጊዜ እንነከዋለን ማለት ነው። ከዛ ድምጻችንን ለማወቅ ያክል ቅሩ ይለናል ማለት ነው። ሱረቱል ኢኽላስን ቁል ሁወላሁ አሐድን ቅሩ ይለናል። አረንጓዴ ማይኳን አንድ ጊዜ እንነካና የመጀመሪያውን እንነከዋል። ለአፕሊኬሽኑ ማይኩን እንድንጠቀም ፍቀዱለት የሚለው የመጀመሪያውን ይሄን እናበረዋለን ማለት ነው። አሁን ይጀምራል። አሁን ጀምሯል፣ መቅራትን ይጀምራል ማለት ነው። ቁል ሁወ አላሁ አሐድ፣ አላሁ አሶመድ፣ ለም የሊድ ወለም ዩለድ፣ ወለም የኩን ለሁ ኩፉወን አሐድ። ከቀራን በኋላ አሁን ወደ ቀጣዩ ሂዱ ይለናል ማለት ነው። ወደ ቀጣይ ብለን እንነካዋል። የቀራኑን ይሄው እንደዚህ እያጣራ ነው ማለት ነው። በዚህ መልኩ ነው ስህተት የሚያሳየን። ከዛ አሁንም አረንጓዴው እንነካለን። አሁንም መልሰን አረንጓዴው እንነካና እዚህ ላይ ኢሜል ክፈቱ ይለናል ማለት ነው። እዛ ሶስተኛው ላይ እንነካና ያስመርጠናል ኢሜላችንን ይህን አፕሊኬሽን መጠቀም የፈለግንበትን አፕሊኬሽን ኢሜይል እንነካለታል፣ አንድ ጊዜ ማለት ነው። ይሄን መርጫ አለሁኝ፣ እናንተ ደግሞ ይፈልጋችሁትን ብዙ ኢሜል ካላችሁ ደስ ያላችሁን ኢሜል አንደኛውን ትመርጣላችሁ ማለት ነው። ከዛ እንደዚህ ብሎ ይመጣልናል። ስም አስገቡ ይለናል። ስሙ በእንግሊዝኛ መሆን አለበት። ስማችሁን ታስገባላችሁ እዚህ ጋር ማለት ነው። አሁን ለምሳሌ እኔ ስሜን አስገባሁኝ እዚህ ጋር፣ እዛ ስማችሁ ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ታስገቡበታላችሁ ማለት ነው። አላስገባህላችሁ ስም ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ተጨምሩበት አላችሁ አላሳልፋቸው ካለ ማለት ነው። በእንግሊዘኛ መሆን አለበት። አስራ አምስት ፊደል መብለጥ የለበትም ማለት ነው። አሁን አስገባኝ ወደ አፕሊኬሽኑ። ስለዚህ እዚህ ላይ ምን ያመጣልናል? የቁርአኑ ስታይሉ የትኛው አይነት አጻጻፍ ይሆንልን የሚለውን ማለት ነው። እዚህ ላይ ያመጣልናል። እዚህ ላይ ሙስሐፍ መደን ያለ ሁሉም የተለያየ አጻጻፍ ያላቸው ናቸው። የሚመቻቸውን ለማንበብ የሚመቻቸው ጽሁፍ የያዘውን እኔ መጀመሪያው መርጫለሁኝ። የፈለጋችሁትን ትመርጣላችሁ። እንደዚህ እያረጋችሁ ይህን ከፈለጋችሁ ይህን፣ ይሄኛውን ከፈለጋችሁ ይህን እያረጋችሁ። ግን ይሄኛው የበለጠ ይሻላል ማለት ነው። ስለዚህ እዚህ ላይ ደግሞ ሸው ተጅድ ከለርስ የሚላለ የተጅዱን ቁርአኑ ላይ ቀለም ሊያሳየን ማለት ነው፣ በከለል አድርጎ አሁን ስናበረው ከለር ይመጣል። እዚህ ጋር እንደምታዩት ከለሮች እዚህ ጋር ይመጣሉ። እነዚህ ከለሮች ትርጉም አላቸው። እዚህ አፕሊኬሽኑም ላይ ያሳየናል። አረንጓዴው የቀልቀላ ነው፣ ቀዩ የኢድጋም ነው እያለ ማለት ነው ያሳየናል። ቀይ ቀይ ያለባቸው ኢድጋም ናቸው፣ ሰማዩ ሰማያዊ ያለባቸው ደግሞ ቀልቀላ ናቸው እያለ ያሳየናል። ይህን ካፈለጋችሁን ብታበሩት ጥሩ ነው፣ ባታበሩትም ችግር የለው። ከዛ ኮንቲኖ የሚለውን ትነካላችሁ አንድ ጊዜ እዛ። ይህን ስካይፕ ብላችሁ ታልፎታላችሁ። ይህ አስፈላጊ አይደለም። አሁንም አሎ የሚል ሲመጣላችሁ ሁልጊዜ አሎ ነው የምትሉት እዚህ ላይ አጠቃቀሙን እያሳየን ነው። በማይኩ እንደዚህ አድርጋችሁ ነው የምትጠቀሙ ምናምን እያለ ነው። ይሄን ኤክስ የሚለውን አንድ ጊዜ እንነካው ና አሁን አስገባን ማለት ነው። ከዚህ ላይ የፈለግነውን ሱራን የምንመርጥበት እዚህ ላይ ነው። ይችን ስንነካት ሱራ ያስመርጠናል። እዚህ ጋር መቅራት የፈለግነውን ወይም የሐፈዝነውን ሱራ ወይም ማሐፈዙ የፈለግነውን ሱራ እንመርጥለታል ማለት ነው። አሁ ለምሳሌ ሱረቱ ልፈለቅ እንከሆነ ማሐፈዙ የፈለግ ነው። ሱረቱ ልፈለቅን ስናካው እንደዚህ ብሎ ያመጣልናል ማለት ነው። ስለዚህ ከዛ የፈለግነውን መቅራት መሀፈዝ ከሆነ የፈለግነው ነው። እንደዚህ አድርገን እንሐፈዛለን። መጀመሪያ ከሀፈዝን በኋላ ግን እቺ የአይን ምልክቷ እዚ ጋ ያለችውን አንድ ጊዜ እንነካታን። ስንነካው ጠፋ ቁርአኑ ማለት ነው። ስንቀራ ነው የሚመጣው። ትክክል ስንቀራ ያመጣልናል ማለት ነው። ትክክል ከሆነ ደግሞ ቀይ ያበራና ያሳየናል እዚው ላይ ቫይብሬት ያደረጋል። ወደፊት አያስቀጥለንም። ትክክል አልቀራን ማለት ነው። እንደዚህ እናጠፋዋል። ከሀፈዝን በኋላ የፈለግነው ሶፍሓ፣ ሌላም ሱራ ከሆነ እንደዚህችን እየነካን ቀያይራል ሱራውን። ለአሁኑ ይሄን ከሆነ የፈለግ ነው እዛ የማይኳን ምልክት እንነካለን አንድ ጊዜ

ይሄው እንደምታዩት ስህተት ሲሆን አያስቀጥለኝም ማለት ነው። እንደዚህ ብሎ ያመጣል። አሁን አንዱን አያት የዘለልኩት ለማሳያ ነው። ለእናንተ እንደዚህ ሳረገው አያስቀጥለኝም ማለት ነው። እዚህ ላይ ቀይ አርጎ ያመጣል። አይሄድም ወደፊት። ትክክል ከሆንኩኝ እንደዚህ ሱራውን አያቶቹን ያጠፋዋቸውን ቅድም እያመጣ ይሄዳል። ቀርታችሁ ጨርሶ ችን ንምነኩት ይችን ምልክ ስነኩት ሴቭ ያደርግላችኋል ማለት ነው። እዚህ ላይ ስህተታችሁ ምናምን ታያላችሁ፣ ታስጀምራላችሁ ማለት ነው። እንደዚህ ካመጣባችሁ በኋላ ይችን ይችን ስታርት የሚለውን ትነኩታላችሁ። አሁን ጀምሯል ማለት ነው። ስለዚህ አሁን ሱረቱና ስንቅራ አሁን ደግሞ አንድ ቅድሙ የምንነካው ይች ነው ነው መቅራት የምንፈልገውን ሱራ እዚህ ጋር ነው የምንመርጠው። የፈለግነውን ሱራ ማለት ነው። በዚህ መልኩ ነው የምንመርጠው። አሁን ሱረቱና ስንቅራ ሀፍዘነዋል። አሁን አጥፍተነዋል። እዛ ይችን ነው የምንነካው ማለት ነው። አሁን ጀምሯል። ይቺ ጅምር እንዳለልን መቅራት እንጀምራለን ማለት ነው። አሁን ሱረቱና ስላይ ላይ ነው የምንጀምረው። እናንተ የፈለጋችሁትን ይህን ከሆነ የምታሀፍዙት

ይው እንደዚህ አያስቀጥለኝም። ቫይብሬት ያደርጋል ማለት ነው፣ ይጮሃል ስልኩም ስንሳሳት። ኢላሂናስ የሚለውን አልፈሃል ብሎ በቀይ ያመጣልኝ። እንደዚሁ ስቀራው ያሳልፈኛል። አሁን ትክክል ስቀራው ተመልሼ ያስከደኛል። ካልሆነ አያስከደኝም። እንደዚህ ስልኩ ይነዝራል ማለት ነው፣ ቫይብሬት ያደርጋል። ኢላሂናስ ሚን ሸሪ ልወስዋስ ልኮናስ አለዚ ዩወስውሱ ፊ ሱዱር ናስ ሚን ልጅነት ዋናስ። ይሄው አሁን ስቀራው አስከደኝ ማለት ነው ሱራውን ይሄው እንዳአዲስ አመጣልኝ። አጥፍቼው ነበር። እኔ ትክክል ስለቀራሁኝ አመጣልኝ ማለት ነው። ትክክል ካልቀራን ወደፊት አይቀጥልም አያመጣውም። ቀይ አበራ፣ ስልኩ እየነዘረ ነው የሚቀጥለው ማለት ነው። ከዛ ምፈልገውን ከቀራን በኋላ ይሄን አረንጓዴውን ምልክት እንነካዋለን። ይቺን የቅንጭላት ምልክት የመሰለውን እሱን አንድ ጊዜ ስንነካው ስህተታችንን ያሳየናል ማለት ነው። ይህው መጀመሪያ ላይ እንደምታዩት እዚህ ጋር ኢላሂናስ የሚለውን ዘልሃል እያለ ነው። እዚህ ጋር እንዴት እንደ ዘለልኩ መስማት ከፈለግኩኝ ይቺን አንድ ጊዜ እንነካታል። እዛ ያሰማኛል ማለት ነው። ምን ብዬ እንደ እዚህ ላይ ማለት ነው ያሰማኛል። ምን ብዬ እንደተሳሳትኩ ማወቅ ከፈለግን ይችን ነክተን ያሳየናል ማለት ነው። እዚህም ላይ እዚህም ላይ ይሄኛውን ስንነካው ደግሞ ትክክለኛውን አቀራር ያሳየናል። በቃሪዎች እንዴት እንደሆነ ትክክለኛው አቀራር ያሳየናል። የተሳሳት ነው ለማወቅ እቺን የቱን እንነካለን። ትክክለኛው አቀራር እንዴት እንደሆነ ለማወቅ ደግሞ በቃሪዎች ያሰማናል። እዚህ ጋር ማለት ነው እቺን እንነካለን። በዚህ መልኩ መቅራት እንችላል ማለት ነው። ከሓፈዙን በኋላ ምን ጊዜ ይችን አይኗን ምልክት እናጠፋታለን። ስናጠፋው እንደዚህ ይሆናል። ስንቀራው ይመጣል በትክክል ስንቀራው ይመጣል በትክክል። አልቀራ ነው ስልኩ ይነዝራል። እንዲህ መስመር ምልክት ነው የሚያደርገው አያስከደንም። አሁን ለምሳሌ ሌላ ሱራ እየቀራ እንሞክረው። ወደ ላይ ሱራ ዝም ብለን እንሄድና ሱረቱን ነበእ ላይ እናደርገው። ዓመ ላይ ማለት ነው ዓመ ላይ ስናሓፍዝ መጀመሪያ ይችን አይኗን ምልክት እናበራል እንዲታየና ዓመ የተሳአሉን እናሓፍዟል መጀመሪያ ማለት ነው ከዛ ከሀፈዙ ነው በኋላ እርግጠኛ ከሆናችሁ በኋላ ማሰማት ከሆነ ስትፈልጉ ይችን አይኗን መልክ ታጠፉና ይችን አረንጓዴዋ ምን ጊዜም ማለት ነው ትነኩታላችሁ። ከዛ እንደ ጀመረ መቅራት ትጀምራላችሁ ማለት ነው ቢስሚላሂ ረሕማኒ ረሒም ዓመ

እስተማስታክል ድረስ አሁን ተመልሼ ስቀራው ም ከላ ሰያዕለሙን አለም ነጅል አልአርዶ ሚሃዳ ወልጅባለ አውታዳ ው አሁን ማስቀጠል ጀምረዋል። ትክክል ስለቀራሁት ከተሳሳኩ ግን ወደፊት አያስከደኝም፣ እንዲሁው እየጮህ እየጮህ እስተማስታክል ድረስ ተመልሼ እንደዚህ ይቀጥላል ማለት ነው። ቀርተን ስንጨርስ ምን ጊዜም ይችን እንነካለን፣ ሴቭ አረገው አሁን ይችን ቀዩ አመልክቶ ይችን ይችን ስንነካት ወደ ስህተታችን ይወስደናል ማለት ነው። ስህተታችን ነው መስማት። ቅድም እንዳሳየኋችሁ ይችን ስነኳት ምን ብለን እንደ ቀራን አሳስተን ያሰማናል የራሳችንን ድምጽ። አሁን ሊያሳየን ነው ምን ብለን እንደ ተሳሳት። ይኸው እንደዚህ ብለን ያለፍነው አለን፣ እንደዚህ ብለን ያለፍነው አለን። ይህ ትክክለኛውን አቀራር ደግሞ እንዴት ነው ውስጥ መቅራት ያለብኝ ብላችሁ አላው ገባችሁ። ካለ ደግሞ እዚህ የወጣ ገቡ ያለውን ስነኩት ያሳየናል ማለት ነው ትክክለኛውን አቀራር ይሄን ያለፋችሁት ብሎ በቃሪው አቀራር ያሳየናል ማለት ነው። በዚህ መልኩ በጣም ቀላል ነው። የምትፈልጉትን ስራ እዚህ ላይ እየገባችሁ እየቀያየራችሁ ሙሉ ሰላሳ ውጁዝ ማለት ነው እዚህ እየቀያየራችሁ። አሁን ባያሳየኋችሁ መልኩ በደንብ ቪዲዮን ተከታትላችሁ በዚህ መልኩ ማድረግ ነው ማለት ነው። እንሻ አላህ ለዛሬ የሆነው እንሻ አላህ እንደጠቀምኳችሁ ተስፋ አደርጋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።